የዛሬ ማታያቸው የእንደ ዛሬ አይነስ አንቺ የፕራንክ ያልጠበቃችሁ ሌላ ፕራንክ ጠበቃችሁ። ደስ አለኝ በዚህ መምጣታቸው።

እናንተ እንደዚህ አይነት ልብስ አለ እኮ የት ሀገር እንደሆነ አላውቅም እንጂ። ኮንሶ። አዎ፣ የሆነ ብሄር ሙሉ ኮንሶ፣ ጋሞ ነው። ኮንሶ ነው አለ እንደዚህ እየቂጣቸው ውርውር፣ ውርውር፣ ውርውር፣ ውርውር እያደረጉ የሚጨፍሩ ሰዎች። ወላ እንትና አደለም ግን ሳላቅ አልጥራ። የሰው ሀገር ሆነ አደለም ኮንሶ ነው እንትን ጋሞ ነው ከሁለት አንድ ነው። ረ የሆነ ዘፈን ጠቀደባ ብሮ ተለቋል። እንደውም በዚህ ፎቶ ያምበላ አቤቴን እስኪ ታብ ታብ አድርጎት እስኪ ታብ ታብ አድርጎት። ወይኔ ስግደተኛ ብትኖር ማለት ነው። እስካሁን እሷ አራት ሺህ ታያስተጋባለች። መስመር ላይ የለችም መሰለኝ

በር ስቆልፎበት ፈራች እኮ ታውቂ ያላቸውን እኔ እናንተን ፈርች አለው። በቃ ያስፈራችሁን ማለት ያስፈራት መጨረሻ በሩ ቆልፎባት ነው የፈራችሁ። እንደዛም ሆነው ግን ጀግና ጫት ሳሊ ድማ አልወጣም ከዚህ ቤት ብላ ሰብስባ ተነሳች እ ያሳቀች ሆነ ሰብስባ ዚ አኳ እየሄደችው ቦታ ላይ

ግን የኛ ልጆች ለማን ገጠማችሁ ነው? ለሀይሜ ማለት ነው። ለሀይሜ እንደ ብሮት ባህር ነው ገጥመዋል። የት አለ ታዲያ ግጥሙ? ጉድ እኮ ነው። እግዚአብሔርን ተናደድኩ እኔ ሲሰማ ሲያስጣል ነው። ፈጣሪ ወ ትግስቱን ስጠኝ

እሷች ላይ እንዴት ይመኛል? ብሩኬ ቦታ ሁኖ ላይ የሚገጥማለሁ የሆነ ነገር አለበት። አያስቡም እንዴ እነዚህ እነዚህ አያስቡም። ቤታቸውን አስገብተውም ማሰር ነገር ምንድን ነው እሺ? አንዳንድ አለማወቅ ችግር ነው። ታውቂያለሽ ልጁ ምን አውቃለሁ

እኔ የለም እግዚአብሔርም የለውም እሷና ይ ራሱ የለሁአራኝ ሼር ተደርጎልኛል። ግን የአንቺ ቤት መስሎኝ ነው እንጂ እኔ ነበርኩ። ቆይ ልንገራችሁማ፣ እኔ ነበርኩ። በይ ኦኬ። እኔ ከእኔ ቤት ከዛን መጀመሪያ እኔ ቤት ከፍቼ ነበረ ብኝ ጊዜ ትጂም ነበረች ከዛን ትጂም ኔትወርኳ መሰለኝ የሚበላት ከዘን የገቡትም አላወራም ሲሉኝ ገብተው እኔ ቤት ሲያንቀላፉ ቁልፌን ሲያመጡ ጊዜ ግልብጥ አድርጌ እሺ፣ ገብቻቸው ሂጅ እልሽ ሲሄድ እና ስንት ህዝብት ቁጭ ብላ ምን አዲስ ነገር አለ። ከዛ ሼር ሼር ሲያደርጉልኝ እስኪ ልግባ ብዬ እንደውም ሳልክ ነው የሳቡኝ። እውነት አላኩም፣ እውነቱን ስነግራችሁ ማለት ነው። ከዛን ገባ ስገባልሽ ልጁ አለ አንድ ድምጼን፣ እስቲ እዛ ላይ ድምጼን ትንፍሽ ሳልል ኤርፎኔን አርጌ እዛው ግጥም ሲገጥም ግን፣ ታች ቁጭ ብለው ህዝቤ ምን እያለ ነበር? እኔ አሁን በነሱም ማልፈልግ ህዝቡ ምን እያለ ነበር? ታች ላይ መቶ ምናምን ሰው አንቺ ነበረ፣ መቶ ምናምን ሰው ስነግርሽ። ከዛን ግጥም ግጠም፣ ለሃይሚድ ግጥም ግጠም፣ ለብሩኬ ግጥም ግጠም፣ ልጁ ገጣሚ ነው።